ከመቻል የተረፉትን እነሱን አሰባስበን መልሕቅ የሚል ስም ሰተናቸው። ባሕር ኃይል ብለን በመልሕቅ መከላከያ በሦስቱ ተሰልፍ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 ይመስት ብሩስ የተሰራ ስፖርት ክለብ ጣንብ ስፖርት ክለብ ያየረ ያለ መጠሪያ ነው። እስከ የነሱም ልክ አሁን ወደፊት መጥቷል። ሪኮመንዴሽኖች ሀሳቦች ያቀርብላቸው ክለቡን በተለያየ ስፖርት የስፖርት አይነቶች እንዲወዳደር እየበቅቱ እየተዘጋጁ ነው ያሉት። ፖሊስም እንዳለ ቀጥሏል። ስለዚህ ወደኋላ ያልንም ነገር የሌለው የስፖርት ክለቡ መጠሪያው ምንም እንዳለ ተዳፍኖ ያለው ያለው ባሕር ኃይል ነው፣ የመልሕቅ ስፖርት ክለብ ነው። መልሕቅ ስፖርት ክለብ ባሕር ኃይል ደግሞ እስከ መሰረትን ድረስ ስፖርት ክለቡ ተመሰረተ በድጋሜ ይቀጥል፣ ደስ ይለናል። የኛ ታሪክ ነው። አሁንም ያለው ደግሞ ትውልድ ከዚህ ጋር